ረሱል ማነካሁ ነ ሙም ነካ ነ እንኳን ደስ አላችሁ እንኳን ደስ ያለን። አልሐምዱሊላህ ረብልዓለሚን፣ አላህ ምስጋና የደረሰው ድያ ረብ ዚድ እነዚህን ከሃዲያን በፍርሃት አርበድብዶ የበታተናቸው፣ እሳት አንጅዶ በእግራቸው ያራመዳቸው ረብልአለሚን ምስጋና የደረሰ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የርጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝትረረፍ ይበል። ዛሬ በአዲስ ቪዲዮ ባላህ ፍቃድ ተመልሼ መጥቻለሁ። ዛሬ ጁምዓ ነው። ማሻአላህ ተባረካላህ። የጁምዓ ቀን የደስታ ነገር ስንሰማ ልባችን ይደሰታል። እኛ የተደሰተኝ ነገር ደግሞ ለእናንተ ሊያካፍል ልባችን የበለጠ ደስተኛ ይሆናል ማለት ነው። ማሻአላህ ተባረካላህ ዛሬ ሶስት ነገሮች ያስደሰተኝ ነገር ሚዲያ ላይ አይቼ ለእናንተ ለምን አላካፍልም ብዬ ወደ እናንተ መጣሁት። የመጀመሪያ ማሻ ማሻአላህ ተባረከላ ኡስታዛችን ትልቅ ይሄ ኡስታጅ ማታቁ ሰዎች የልም ብዬ አስባለሁ። ዛሬ ባለፈው እንደምታውቁት ብዙ ነገር እየተወራለት ነበረ። ግን ይሄ አላማ አሳክቶ የመኪና ሽልማት ሲያገኙ በጣም ደስ ብሎኛል። ማሻላ ተባረከላ አላ ይበረካ ይ ያርግላቸው እንላቸዋለን። በቀጣይ ደግሞ አርቲስት አርቲስት ከድር መርቶ በፊት ሙዚቀኛ ነበረ እንደምታቁት የኦሮሞ አርቲስት ነው። ለኦሮሞ ያልሆንለት ነገር የለም ማሻላ ተባረከላ። ያልተሰራ ነገር የለም ሰርተዋል። አቅሙን የቻለው ነገር ሁሉም ነገር ሰርተዋል ማለት ነው። በዚህ የተነሳም ለኢስላም፣ ከዛ በኋላ ሙዚቃ ትቶ ወደ እስልምና እስልምና በቀኝ ህጅ ለምን አልዝም ብለው ቶባ አደርጎ ወደ እስልምና ሙዚቃ ካሁን በኋላ አላወጣም ብለው ነሺዳ ማውጣት ጀምሮ ነበር። ግን ዛሬ አርጎና የው እናንተ ላይ እንደዚህ ግፍ አይድረስና፣ ዛሬ ታሞ ማን ያነሳል እያለኝ ነበር። ሁሉም ሰው በየቦታ ተሰብስበው ይሄ ሰውማ የሚጣል ሰው አይደለም ብሎ ሊያነሱ እየተደራጁ ነበር። ከኢትዮጵያ ውስጥ አንድ ሰው አለ ማለት ነው። ማሻአላህ ተባረከላህ። የሚያነሳ ይሄ ሁሉም ሰው እንዳትጮው ካሁን በኋላ ለምን ይሄን ይሄ ትልቅ መስዋዕትነት እየከፈለው ሰውዬው እኔ ያነሳለሁ ብለው ስሙ ያደታ ይባላል። ማሻአላህ ላይ ጨምርለት የህክምና ሙሉ ነገር እኔ እችላለሁ፣ እስከ መጨረሻ ድረስ እከታተላለሁ፣ ክትትል አረግለታለሁ ብሎ ቃል ገብቷል። ከድርም በራሱ ቃል መጥተው ከአሁን በኋላ ማንም ሰው ለእኔ እንዳትጨነቅ፣ ለዚህ ሰው የብቻ ምዝጋና አስገቡልኝ፣ በኢትዮጵያ ስም አመሰግናችኋለሁ ብለዋል። እሱም አመስግኖለት ማሻላህ ተባረከላ። እንደዚህ ጥሩ ነገር የሚሰራ ሰው ስናይ እኛም እናመሰግናለን። አላ ይጨምርል፣ ያደታ እንላለን። ማሻ አላ ተባረከላ። አንድ ሰው ጥሩ ነገር ከተሰራ ሊናበረታታ ይገባል ማለት ነው። ሶስተኛ ደረጃም ደግሞ ማሻላ አንድ ነገር አለ። እሱም በፊት የተጨኮነ ፍልስጤሚያውያን ሁላችንም እናውቃለን። ወደ አምሳ አመት በላይ እየተጨኮኑ ነበረ፣ እየታረዱ ነበረ፣ እያለቀው ነበረ፣ ጻዳቶች፣ አዛውንቶች ሴቶች ያላልቁ ሰው የለም። ግን አላህ ደግሞ ጊዜ ይጠብቃል። ጊዜ ጠብቆ ጠብቆ ዛሬ እየደረሰው ነው። አላ አላህ በፈለገው መንገድ በፈለገው አቅጣጫ ወታደሩን ይልካል ማለት ነው ለሰው ልጅ። ወታደሩ ሲደርስ ደግሞ መቼ እንደሚመጣና መቼ እንደሚያልቅ ማንም ሰው አያውቅም። የአላህ ወታደር አሁን ጀምረዋል ማለት ነው። ዋጋውን እየተከፈለለት ይገኛል። እሱም ምንድን ነው ማለታችሁ አይቀርም። ማሻአላህ ተባረከላህ። ሁላችንም በአብዛኛው የሚዲያ ሰውንን የሚዲያ ሰው ሆነን ደግሞ እንደዚህ ነገር አናቅም ማለት አይቻልም። እንደምታውቁት ይኸው እየተቃጠሉ ይገኛሉ። ሰው በፊትን ራሳችሁ በራሳችሁ አቅም በራሳችሁ ሁሉም ነገር እናደርጋለን ያሉት በራሳችሁ አቅም የሌለው ደካማ እየጨረሱ ነበር። ዛሬ ደግሞ አቅማችሁ በሌለበት ቦታ ድረሱልኝ ብለው እንደ እነሱም ያለውን ነገር ተሰብስበው ይቃችሁ እነሱም ስደት ጀምረዋሉ ማለት ነው። የአላህ ወታደር ማለት እሳት አይታችኋል አይደለም? ከየት እንደመጣ አይታወቅም። ትንሽዬ እሳት ተነስቶ ሁሉም ሀገር እየደረሰ ነው። አሁን ኢየሩሳሌም ብታዩት መንገድ በየቦታ ተዘግተዋል። እንደሁም የእገዛ ጥሪ እየጠየቀው ነው። መንግስቱ ማለት ነው። ማሻላህ ተባረከላ ሰው ለሰው ግፍ የሚሰራ ሰው አላህ ይጨምር እንላለን። እኛም ለምን ሰው ሆነን እንደውም ለእምነትዋችሁና ሰው ሆነን አንድ ህፃናት ያልሆንበት ነገር ሰው ነው። እኛ ሰውን አይደለም ሰው እንደ ሰው ማሰብ አለበት። ህፃናቶች እንዴት እንገላለን? አዛውንቶች እንዴት እንገላለን? በአላህ ፍርድ መቼ እንደሚመጣ አይታወቅም ማለት ነው። አሁንም አላህ ይጨምርለት ይጨምርለት። አሁንም አምሳ አመት ሙሉ ተቀጥቅጠዋል። አይበቃም፣ ገና ነው። ሰው ለሰው ራሪ ከሆነ አላህም ለሰውም ራሪ ይሆናል። ሰው ከተጨረካከነ አላሁ ጊዜ ይጠብቃል እንጂ ዋጋውን ይከፍላል። ማሻ አላህ ተባረከላህ። እንደኔ ከሆነ ወላይ በጣም ተደስቻለሁ አሁንም የምጨመርለት ሱብሓንላህ፣ እኔ በራሴ አንድ ነገር ማደርግ ማድረግ ቢያቅተኝም ልቤን ወላህ እየተቃጠለ በሀሳቤ እነሱ ጋራ እየሆንኩ ከህፃኖቶቹ ጋራ ምንም ማቁ ከአዛውቶቹ ጋራ ዱዋ እያደረጉለት እስከ ዛሬ ደርሻሉ። አሁን ደግሞ አንዳንድ ነገር አላህ በአይንን እያሳየን ይገኛል። አሁንም ጨምረው እንዳልቅ እንዳ እንዳስቆሞ ራሳችሁን አውቆ እጁን ከሰጡ ሰላም ለሁሉም ሰላም ጥሩ ነው። ካላወቁ ደሞ እንደነሱም እጁን አላህ ይከፍለላችሁ። አለቀ። ስብሓንላህ ስብሓንላህ። አንድ ህፃን ሰው ገሎ ህፃናቶች ላይ ራሱ የሚያግዝ ሰው ምን ይባላል? ሰው ይባላል። እስኪ የምታግዙም ሰዎችም እናንተ ላይንም ጊዜ ይጠብቃል። እናንተም ጠብቁ። እነሱ አግዞ እንደ ልጨርሱ ያደረጋችሁ ሰዎች እናንተም ተራችሁ ጠብቁ። ተራችሁም ይደርሳችኋል። ጊዜም ኢንሻአላህ፣ ካአሁን በኋላ ጊዜያችሁ ነው። ካአሁን በኋላ እየጨመረለት ይሄዳል እንጂ እየቀነሰ አይሄድም። በዚህ በዚህ እንትን ካል ወሰዳችሁ ይሄ ነገር ግፍ ስለሰራን ደረሰብኝ ብላችሁ ካላሰባችሁ አይቆሚም ይላችሁ አለ። እቺ ቪዲዮ ሼር አድርጉና ለእንደዚህ ግፍ የሚሰሩ ሰዎች አደርሱልኝ። ጥሩ የሚሰሩ ሰዎች ደሞ አላ ይጨምሩላችሁ። ግፍ በግፍ ይመለሳል። ቀን ይጠብቃል። ይህንን ማወቅ አለብን። የሚታግዙ ሰዎች ደሞ ራሳችሁን ተቆጥቡ። ጊፍ እናንተ ቤትን በየት በኩል እንደሚመጣ ስለማታቁ፣ አንድ ሰው አንድ ቀን ይሳሰታል። እንዴት ተመልሶ ተመልሶ ይሳሰታል። በጣም ያማል። ሰው ሆኖ ለሰው ለምን አይታሰብም? የዛሬ ቪዲዮን ይህን ይመስላል። ማሻላ ተባረከላ። እንሻላ ላ ከድር መርቱ ጤናማ ሆኖ አላህ ሙሉ ጤናሁን መልሶ እንደ ልነሳ እንመኝለታለን። እንሻ አላህ ከቦታ ከቦታው ያስነሳ ብዙ ጊዜ ጥሩ ነገር ሲሰራን አይተናል። ወደ ለእስልምና ብዙ ነገር መስዋዕትነት ስትከፍል አይተናል። ማሻአላ ተባረከላ። ከዛው ደሞ ታክመን ተነስተን አልሐምዱሊላሂ ረቢል ዓለሚን ለአላ ምስጋና ይገባ ስትል አላ ያሰማልን። መጥፎ ነገር የሚሰሩት ደሞ አላ ያርቅልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአዱንያ አደርሱልኝ እቺ ቪዲዮ